የኔው እንግዶች እንዴት ናቸው? ደረናቸው ነው። ዛሬ እንግዲህነት በመልካም ቤት ተጠርታችሁ መታችኋልና እንዴት አገኛችሁት? ሰላም ውድ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? እኔ ጋር መስገን እውነት ለመናገር በጣም አፍቃችሁኛል። ምክንያቱም ዩቲዩብ ቻናልን ልክ ሮመዳን ከገባ በኋላ ብዙም ቪዲዮ መልቀቃል ተመቸኝም እና ደግሞ ጎን በጎን ያው ከማዳም ስራ ጎን በጎን በኦንላይን ላይ ንግድም ስለምሰራ ከሱ ጋር ደግሞ የበለጠ በቃ ከበደኝና ዩቱብ ቻናሌን ለትንሽ ጊዜ ተወት አደረግኩት ማለት ነው። አሁን ግን ሮመዳን ተፈታ። ዛሬ ከጓደኞቼ ጋር ለምን እኔ ጋር መታችሁ ፈታ እንልም፣ ትንሽ ጊዜ አናሳልፍን ብያቸው እነዚህን የምታዩቸውን ሁለት ጓደኞቼን ጋብዣቸው በቤቴ በጣም ጥሩና ደስ የሚል ጊዜ አሳልፈን ለምን በዚህ ቪዲዮ ዩቱቤን አልቀጥለውም ብዬ አሰብኩኝ ማለት ነው እና እንደምታዩን እኛ እነዚህ ሁለት ልጆች የምታዩቸው ሁለት ጓደኞቼ ትውውቃችን ከስምንት ዓመት ወይም ደግሞ ከዘጠኝ ዓመት በፊት ነው። ስለዚህ የዘጠኝ ዓመት ጓደኛ ማሾች ነን ማለት ነው። እውነት በክፋችንም በደጋችንም በጭራሽ በህይወታችን እስካሁን ድረስ ከተገናኘን ተለያይተን አናውቅም። በሁሉም ነገር አንድ ላይ ነው እና እስኪ እናንተ የስንት ዓመት ጓደኛ አላችሁ? እስኪ ንገሩኝ። የዚህን ያክል ዓመት ጓደኛ አለን። ያው ታውቃላችሁ? የዘመኑ ጓደኛ ይሄዳል ይመጣልና ይህን ቪዲዮ የሰራ ነው እንደዛ እያልን ነበር፣ ግን ድምፁ በጣም ስላስተጋባ ነው በይ ሲያደረግኩት እና ደግሞ በጣምም ስለናፈቃችሁኝ በዚሁም ፍቅሬ ልግለጽላችሁ ብዬ ነው። እና ውድ ቤተሰቦች ዩቱብ ቻናል በእውነት ምቶ አይደለም፣ አልተውም፣ ቀጥልበታለሁ። እስኪ ግን ከዚህ በኋላ ያለውን ቪዲዮ የኔና የጓደኞችን ትዕይንት አሳያችኋለሁ። ሰብስክራይብ ላይክ እያደረጋችሁ እንዲመጣ ደግሞ የበለጠ ብታግዙኝ ደስ ይለኛል። መልካም ቆይታ እስኪያብራችሁ ነው ነው የኔ ውድ እንግዶች፣ እንግዲህ እነዚህ ናቸው። ትኛዋ ደግሞ የምታወራው አታወራም፣ ይቱበር ስላልሆኑ ነው። ቤተሰብ ይኸው እዚህ ጋ ዳቧለን ዳቦኔ የጋገረችው ውድ ወይዘሪት ወይዘሮ ነው ወይዘሪት ነው የሚባለው፣ ፈጣኛ ፈጠጠልብኝ እግዚአብሔር። ለማንኛውም ለማንኛውም ይህንን የደፋችሁ ድፎ እዩት እንዴት እንደሚያምር እግዚአብሔር፣ እንዴት እንደሚያምር ማለት ነው። እኔ ባለሙያ ዜጋ ይሆንላችሁ። ይህ ዲኮሩ ደግሞ የኔ ነው። ዜጋ ያለችዋ ሴትዮ ደግሞ ዜጋ መጣ። አዎ፣ ሁለቱም ባይዘዌ በጣም ባለሙያ ናቸው። እዚህ ጋር ደግሞ ያለው ላሳያቸው አንዴ። እዚህ ጋ ይህን ማንች ነሸጋገር መስዬ ማለት ይህን ጎበዝ፣ እዚህ ጋ ዩት፣ መጠጡን የጠመቁትን ጠላ ማለት ነው። አሁን እኔ የሰራው ታለ ምንድን ነው? ምን ባለሙያ ነሽ እኮ ልታስብሉኝ ነው። በእውነት እና ለማንኛቸውም ያው ለጨዋታው ድምቀት ነው። ቤተሰብ እዚህ ጋ ደግሞ ወጣችንን ላሳያችሁ። በእውነት የሁሉ እነሱ ናቸው። ባይዘዌ ቶሮ ነው እንደ ቶሮ ነው።

ቀይ ስር ዋው! እንግዲህ እንደምታዩት የኔ ውድ ጓደኞች በዚህ መልኩ ሰርተው ምተዋል። እኔም ያቅሜን ሰርቻለሁኝ። ባይ ዘዌ ይኸው እንግዲህ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም፣ እንደ ቤቱ ይኸውላችሁ እንግዲህ ባይዘዌ ቤቴንም አስተካክያለሁ እና እንደምታውቁት ማዳን ቤት ነው የምሰራው ማዳን ቤት ሆኜ ግን እንደዚህ ቤቴን አስተካክዬ እናት መቀመጫቸው እና እንደዚህ ነው እላችኋለሁ ውድ ቤተሰቦቼ ቡና ስንጠጣ ደግሞ አብረን እንጠጣለን አሁን ለጊዜው ያለው ይሄ ነው